ሰላም ጤና ይስጥልኝ፣ እንዴት ናችሁ? ውድ ተከታታዮቼ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ቀዩን ጥቅል ጎመን ይዤላችሁ የመጣሁት ቀለል አድርገን ደግሞ እሱን እንሰራለን። በተወሰነ ግብአት እንደዚህ ደግሞ አጣፍጠን እንሰራዋለን። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንደ አጋጣሚም ሊሆን ይችላል ወይም ደግሞ የቻናል የቤተሰቦች ጋብዘዋችሁ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዊ ስሰራው ለእናንተ እንዲደርስ ማለት ነው። ዛሬ እንደዚህ የሚጣፍጥ ቆንጆ የጥቅል ጎመን አሰራር ነው የምንሰራው። ስራዬ ከተመቻችሁ ሁላችሁም ላይ ካርጋችሁ ብታበረታቱኝ በጣም ደስ ይለኛል። አሁን ወደ ሙሉ ስራው ደግሞ እንገባለን። ወደ ስራው ስንገባ እዚ ጋ አንድ ጥቅል ጎመን አምጥቻለሁ። ቀዩን ማለት ነው። አሁን ግማሹን ያውም አነስ ያለውን ነው የምሰራው። ሌላውን አንሰራውም። ይሄኛውን አድቀን በቁመቱ እንከትፈዋለን። በቁመቱ ነው እንደዚህ አድርገን የምንከትፈው። ብዙ ጊዜ ይሄኛውን ጥቅል ጎመን አልለመድነውም፣ ግን እንደዚህ አድርገን ሰርተን መመገብ እንችላለን። ዛሬ እኔ በማሳያቸው መንገድ ማለት ነው። እንዲሁም ደግሞ በሰላጣ መንገድም ደግሞ ሰርተን መመገብ እንችላለን። ይኸው እንደዚህ አድርጌ አድቅቄ ይሄኛውን በለጥ የሚለውን አስቀምጬ ለሌላ ቀን ደግሞ መጠቀም እንችላለን፣ ፍሪጅ ውስጥ አስቀምጠን ማለት ነው። ይሄኛውን ግን እንደዚህ ጎድጎድ ያለ ቃ ላይ እናደርግና የተወሰነ እንደዚህ ደቃቅ ጨው እናደርግበታለን። እኔ አንድ ሁለት ማንኪያ ሻይ ማንኪያ ጨምሬበታለሁ። ከዛ የፈላ ሙቅ ውሃ ነው እየጨመርኩበት ያለሁት። በደንብ ግርት ያደርገውና እንደዚህ ቆንጆ ይሆንልናል። እሱን እንደዚህ ጫን ጫን አድርገን እናስቀምጠዋለን። ከዛ እሱን አስቀምጠን ደግሞ እዚህ ጋ አንድ ካሮት እንዲሁም ደግሞ ትንሿን ደግሞ አንድ አምስት የተላጠች ነጭ ሽንኩርትና አንድ ራስ ቀይ ሽንኩርት ነው ይዤ የመጣሁት። እዚህ ጋ ነጭ ሽንኩርቱን ረዘም ረዘም አድርገን እንደዚህ እንከትፈዋለን። እንደምንፈልገው ግን መክተፍ እንችላለን። የደቀቀም ካለን በደቀቀውን መጠቀም እንችላለን። እዩንም ሽንኩርት ደግሞ እንደዛው በሽሪ ምሪ ይከትፈዋለሁ ው እንደዚህ አድርጌ የከትፊዋለው። እዚህ ጋር ደግሞ ካሮቱን ረዘም ረዘም እንዴልና በኋላ ላይ ከጥቅል ጎመናችን ላይ አንድ አይነት እንዲሆንልን ይው ረዘም ረዘም አድርጌ እንደዚህ በመፈፈቂያው እያደረግኩት ነው። ያው እንደዚህ አድርጌ ካሮቱንም ከትፌዋለው። እዚህ ጋር የምሰራበትን መጥበሻ እጄ ትንሽ ዘይት አደረግኩበት። ከዛ በመጀመሪያ ነጩን ሽንኩርት ነው የምናደርገው ከዛ ደግሞ ቀዩን ሽንኩርት እንጨምራለን። ትንሽ ነጭ ሽንኩርቱ ሞቅ ካለው በኋላ እና ዘይቱን ሳብ ካደረግልን በኋላ ከዛ ቀዩን ሽንኩርት ደግሞ ጨምረን እንደዚ አብረን እናቁላለዋለን። ይሄን ያህል ሽንኩርቱ ከተቆላላልን በኋላ ካሮቱን እንጨምርና ደግሞ አንድ ላይ እናበስለዋለን። እዚህ ጋር አሁን ካሮቱ እስከሚበስልልን ድረስ ይኸው እዚጋ ጋር የዘፈዘፍ ነው። ጥቅል ጎመን ቀዩ ማለት ነው። እንደዚህ በእጃችን በደንብ አድርገን እንነካውና እንዲያገኘው ማለት ነው። ከዛ ጥብ አድርገን በወንፊት ዕቃ ላይ እናስቀምጠዋለን። ውሃው በደንብ እንዲወጣለት ማለት ነው። የው ካሮቱ ይሄን ያህል ከሆነልን አንድ ማንኪያ እዚህ ጋ በርበሬ ጨምሬበታለሁ። ይህን ያህል በርበሬው ከተቆላላልን በኋላ አሁን እዚህ ጋር በወንፊት ዕቃ ላይ አስቀምጨው ነበር። በደንብ አለቅልቄ ሁለት ሶስት ጊዜ ነው ጥቅል ጎመኖን ያለቀለኩት። ከዛ ውሃው በደንብ ከጨረሰልን በኋላ ተንጠፍጥፎ እንደዚህ ደግሞ ጨምረን ከካሮቱ እና ከሽንኩርቱ ጋር በደንብ አድርገን እናዋህደዋለን። እዚ ጋር ያልከደንኩት በጣም እንት እንዳይልብኝ ነው ውሃ እንዳይፈጥርብኝና ሙትት እንዳይልብኝ ነው። እንደዚህ ከፍክፍት አድርጌ የተጠቀምኩ ያለሁት። ከዛ አንድ ግማሽ የሻይ ማንኪያ ጨው ጨምሬበታለሁ። እንዲሁም ደግሞ ቁንዶ በርበሬ ደግሞ ትንሽ ነሰነስኩበት በመስነሻው። ከዛ ደግሞ ሶያ ሶስ ነው የጨመርኩበት። ሶያ ሶስ ከሌላችሁ ምንም ችግር የለም፣ በሌላ ነገርም መጣፈት ትችላላችሁ። እዚህ ጋር ከፈለጋችሁ የሮዝመሪን ፓውደሩም ካላችሁ እሱንም ብትጨምሩበት ጣዕሙን ቆንጆ ነው የሚያደርገው። የስጋ መጥበሻው ዱቄቱ ማለት ነው የተፈጨው። ያው እንደዚህ ቆንጆ ሆነው ደርሶልናል። አሁን ደግሞ በቃ ላይ አድርገን እናቀርበዋለን። ብዙ ጊዜ እኛ አገር ይሄንን ጥቅል ጎመን ስለማንመገበው እስቲ እንደዚህ አድርገን ደግሞ ብንመገበው ጥሩ ነው ብዬ ዛሬ ይዤላችሁ የመጣሁት ለዛ ነው። ይሄው እንደዚህ አድርጌ እንግዲህ አቅርቤዋለሁ። ቀምሼን ያሳያቸዋለሁ። እስካሁን ከኔ ጋራ ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ሁል ጊዜ ስለምታበረታቱኝም እግዚአብሔር ይስጥልኝ። እንግዲህ ዛሬም ስራ ከተመቻችሁ፣ ደግሞ ላይክ አድርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው